ኢላሂ አንተ ጌታዬ የፊርደውስነኝ እንዳልል አደለውም። ለዛ ስራዬ ሳየው የማሸሸ የተውለከለከ ነው። ጀሃነም ላይ ብጥላይ ደግሞ አይሆንልኝም። ጌታ ማርታ አንስተኝ፣ ወፊር ደኑ ወንጀሌ ማረኝ፣ አንተ ወንጀሎችትላሬ ጌ ማረ ጌታ። ማነው የኔን በራንኳክቱ ያልከፈትኩለት? ማነው ከልቦኔን ተናንሶ ለምኖ ያልሰጠሁት? እስኪ ቢላሂ ዓለይኩ በህይወታችሁ በጣም ፈልጋችሁት ያላገኛችሁት ነገር አለ። መለስ ብለህ አሁን አስበው። ያ ረቢ ብለን ተጨንቀን ያ አላህ ምን አድርግልን ብለህ ነው ያልተሳካልን ነገር የለም። ምናልባት ያልተሳኩ ነገሮች ካሉ የሆነ ጊዜ አልሐምዱሊላህ እንኳን አልተሳካ ብለንባቸዋል። ሱብሃነላህ ሊሆን ኑሮ ኮይ ይንን አላገኝም ነበር። የሆነ ነገር ከልክለዋል፣ ለሆነ ነገር አመቻችተዋልና። ብዙ ነገሮች ደግሞ ሳን ጠይቀው የሰጠን ናቸው። አይኔ እንዲዩም ብለን ጠይቀን አይደለም ያገኘነው፣ መልካችንን ጠይቀ ነው አይደለም ያገኘነው ቁመናችንንና አላህ ሱብሓነሁ ወተዓላ አይደለም ጠይቀ ነው። ሳን ጠይቀው እንኳን ማልቱ ኒዕማውን የሰጠ ጌታ ነው። የቂያማ ቀን ይላሉ ነብያችን አለይሂ ሰላቱ ወሰለም፣ አንድ ባሪያ ቂያማ ቀን ይመጣል። ፈየቁሉ ለሁ አላሁ ተባረከ ወተዓላ አላህ ይለዋል ያለም ባሪያ

እንግዲህ አለች ማለት ነው። ጻፈቻው ዶክመንት ዱና አለች ለምን اذا ር الارض <سؤال> زلزالها <سؤال> واخرجت الارض <سؤال> اثقالها <سؤال> <سؤال> እንቅስቃሴያችን ዶክመንቴሽን ውስጥ ነው ያለነው። እዚህ ዓለም ውስጥ ስንኖር ሰላታን ሰግድም እነኚህ የእኛን ስነ ምግባር የሚያበላሹ ሰዎችን እንከታተላለን። ሰላታን ሰግድም ቁርአን ቀርተናና ረጅም ጊዜ ፓለስቲን ሲባል ምድሪታ እኛ ጋር ማለት ነው። ስለ ነብዩ ጉዳይ ሲነሳ ልቤ ውስጥ ይንገበገባል ይላል። ሰላት አይሰግድ እነኚህ ሰዎችን ይከታተላል። አሁን ያለው ሰዎች ማንን እየዋሸን ነው? ቆይ ማንን እየዋሸን ነው? ወደ ራሳችን እንመለስ። ከራሴ ጀምሬ ወደ ራሳችን እስቲ እንመለስ። ሰላት ሳልሰግድ የትኛውን ነብይ ነው የምወደው? العهد <سؤال> الذي بيننا وبينهم الصلاة فمن تركها فقد كفر እኔና እነሱ መካከል ያለው ሰው እና እነሱ መካከል ያለው ድንበር ሰላት ነው። ሰላት የተወ ሰው ከፍሯል፣ ከእስልምና ወጥቷል፣ ከሀዲ ነው አሉ። ሰላትን አንሰግድም ከፊሎቻችን። ከዚያስ እነኚህ እስላምን ለማጥፋት ሌት ተቀን እየለፉ ያሉ ሰዎችን ነው የምንከታተለው፣ ሼር የምናደርገው፣ ኮመንት የምናደርገው ደግሞ ስንስቅ እስከዚህ ድረስ ነው። ፈገግታ እኮ አይደለም ሃሃሃ ብለን ለጓደኞቻችን ሼር እናደርጋለን ያንን ቪዲዮ ድዊት እንሰራበታለን። ኮመንት እናደርጋለን። ከዚያ በኋላስ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

አይኖችስ አያነቡም? ይላቸዋልላ። አሁን ደግሞ የሆነ መደነቃቀፍ ውስጥ ነው ያለው። ፈኢነማዕለዑስሪ ዩስራ የህይወት ጉዳይ ነው። ከችግር በኋላ ከጥበት፣ ከመከራ በኋላ ነው ምቾት ያለው። ታገሲያ ሙሐመድ ዐለይሂ ሰላቱ ወሰላም ይላቸዋልአላ። እንግዲህ ተራው የኛ ነው። ብዙ ቦታ ሄደን ብዙ በራንኳክተን አላህ አይቶናል። የጠበበችውን ቀልባችን አላ ሰፋ እስኪያደርግልን ሸክማችንንም አላህ እስኪያቀልልን፣ የጠፋውንም ስማችን አላህ እስኪያድስልን። አንዳንድ ጊዜ ሰዎች የሆነ ወንጀል ሰርተው እንዴት ይህን ይሰራል ብሎ ብለን እኮ ውሪ እንላለን። በተለይ የማትጠብቀው ሰው ወንጀል ላይ ይወድቃል። ሰዎች አይደለም መላእክት አይደለም እንስሳት አለና እንዴት እንደዚህ ያደርጋል። አንድ ነገር ረስተናል። አላህ ሱብሓነሁ ወተዓላ የኛን ሲትር አላነሳውም። የሰውየውን አንስቶበት ነው። የሰውየውን ሲትር አላህ ይጠብቀን፣ ሲትሩ ተነሳበት። የኛ አልተነሳም። ቢነሳ የሰውየውን የሚያስነክል ሊሆን ይችላል። አንተ ማንንም ልትወቅስ ነብት ማንንም ማለትነ ያ ረቢ ሰሊም ሰሊም ነው በቃ ማለት ያለብህ ጌታዬ፣ እኔን ጠብቀኝ፣ አድነኝ፣ ሲትሬን እንዳታነሳብኝ። እቺ ሲትር ከተነሳች መጋረጃዋ ከተገፈፈች ፈ ያኔ ያ ሰውዬ ኸይረኛ ይሆናል ከአንተ አንፃር ማለት ነው ከአላህ የደበቀልህ ነገር ጣምጣምዙ ጌታዬ ሆይ የኃይሌ የቁዋዬ ማነስን መድከምን ላንተ አቤት እላለሁ ሰዎች ዘንድ መዋረዴንም ላንተ አቤት እላለሁ ለማን ትተወኛለህ ጌታዬ ለማያቀኝ ጠላቴ ነው ወይ የምትተወኝ በእኔ ላይ ቁጣህ ከሌለ ምንም አይደለም እችለዋለሁ

ይሄ ቪዲዮ ጠቃሚ ነው ብላችሁ ካሰባችሁ ለሌሎች እህት ወንድሞቻችሁ እንዲዳረስ ላይክ፣ ሼር፣ ኮመንት ማድረጋችሁን አትርሱ። ለቻናላችን አዲስ የሆናችሁ ወይም ደግሞ እስካሁን ሰብስክራይብ ያላደረጋችሁ ካላችሁ ሰብስክራይብ አድርጉ። ሁልጊዜ ቪዲዮ ስንሰራ ደግሞ እንዲመጣላችሁ የደውል ምልክቷን መጫናችሁንም አትርሱ። የቴሌግራም ቻናል ሊንካችን ዲስክሪፕሽን ላይ አለላችሁ። ገብታችሁ ፎሎ አድርጉኝ። ወደ ሀምሳ ሺህ የምናደርዘውን ጉዞ ተቀላቀሉን። በፍጥነት 50 ሺህ እንድንገባ ሰብስክራይብ አድርጉ።